በዲያቆን ዳንኤል ክብረት ትእዛዝ ታሰሩ የተባሉት ሊቀ ብርሃናት የኔታ ይባቤ ማን ናቸው? ለምን ታሰሩ ነው ነገር ዛሬ የምንመለከት ነው የሚሆነው። ሁላችሁም በኮሜንት ላይ የገባችሁ ፍትሕ ለየኔታ ይባቤ ያላችሁ መጻፋችሁ እንዳትርሱ። እስቲ ለምን ታሰሩ ማን ናቸው ነገር አይተን እንመለስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎጃም ሀገረ ስብከት ሰሜን ሜጫ ወረዳ ቤተ ክህነት ድል በትግል ቀበሌ የምትገኘው የፈለገ ብርሃን ናዳ ቅዱስ ማርያም እና የክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት የሆኑትን ታላቁን አራት አይና የአራቱ ጉባኤ ቤት መምህር የፍትሐ ነገሥቱ የአቡሻሮ ሊቅና የቅኔ ጌታ ሊቀ ብርሃናት ቆሞስ አባ ይባቤ በላይ ትናንት ሰኔ 13 ቀን 2017 ዓ ም ወደ ጠዋቱ አካባቢ ሁለት ሰዓት ላይ ወደ ገዳሙ ባቀኑ የመከላከያ ሰራዊት አባላት ለጥያቄ እንፈልጎታለን ተብሎ በወታደር አጀብ መወሰዳቸው ተነግሯል። ይህንን የአይንም ምስክሮች ናቸው የተናገሩት። ለአንድ ጥያቄ እንፈልጎታለን ብለው ወደ ፒኮሎ አባይ ወሰዷቸው። በዚያም ከፋኖች ጋራ በተለይም ደግሞ ከዘመነ ካሴ ጋራ ግንኙነት አለዎት በማለት እሱን ካላመጡ አንለቀዎትም በማለት ወደዚያ ወስደው እንዳዋሏቸው በመቀጠልም ወደ ፒኮሎ አባይ ወይም ወተታ ስለ አባቴ የነታ ይባቤ ይመለከተኛል። ይሄ ፖለቲካዊ ይዘት አይደለም፣ እምነቴ ነው። መምህሩ ዛሬ ታፍነው ተወሰዱ ነው። ዳንኤል ክብረት አሳፈኗቸው። ሶስት መቶ የቅኔ ተማሪዎችን ጋር በት ነው። ለምን ዳንኤል ክብረት ተቸ ተብሎ አማራ በዚህ ደረጃ አባቶች ሊቆች እየጠፉ ቤተክርስቲያን፣ መስጊዶች በጠላት እጅ ተይዘዋል ነው እያልኩ ያለው። የናዳ ማርያም የነታ ይባቤ ታሰሩ የሚለው ዜና ትንሽ ሾክ ያደርጋል። ያው ከዚህ በፊት ዲያቆን ዳንኤል ክብረት ቂም ይዞባቸው እንደነበረ ይታወቃል። ያም ሆነ ይህ አሁን ታስረዋል። የነታ ይባቤ ማለት ለማታውቋቸው እመጓ መጽሐፍ ላይ በአባ መርሃ ጽድቅ ገጸ ባህሪ የተጠቀሱት አባት ማለት ነው። ምናልባትም ኢትዮጵያ ውስጥ አሉ ከሚባሉ ብፁዓን አባቶች አንዱ እሳቸው ናቸው። ለእሳቸው ስራ አይገባቸውም ነበር። በጥቅሉ ግን ታስረዋል የሚለው ዜና ትንሽ የሚያስደነግጥም የሚያሳዝንም ነው። አባታችን ሊቀ ብርሃናት የኔታ ይባቤ በላይ ታስሯል። ተደራሽነትና ተቀባይነት እንዲያገኘ ይህ ተንቀሳቃሽ ምሽር እባካችን ኮፒ ሊንክ አድርጎ አደራ። የጉባኤ ቤት መምህራን ከሌሎች የቤተ ክርስቲያን ስጋት ላይ ነች። የቅኔ የመጻሕፍት የአቡሻሪ የጥበባት መምህር የናዳ ገዳማ በምኔት አስተዳዳሪ የሆኑት ለበርካታ ዓመታት ደከሜ ሰለቼ ሳይሉ ወንበር ዘርግተው ደቀ መዛሙርት አብርስተው ሲያስተምሩ የኖሩ እያስተማሩ ያሉ ናቸው። የኔታ ይባቤ አይደለም መታሰር በወርቅ ወንበር ተቀምጠው ያስተማሩን የሚባሉ ረቂቅ ሊቅምጡቅ ባለ አእምሮ ናቸው። ለየነታ ይባቤ በላይ የማይሆን ፍትሕ ምን አይነት ነው? መከራቸው መከራዬ ነው። አድባር የሆኑ ትልቅ ሰው ማሰር ትልቅ ስህተት ነው ለሀገር ላበረከቱት የወንጌል የሰላም የልማት የቅኔ የሀገር በቀል እውቀት የአቡሻር የአራይነት አስተዋጽኦ ሽልማታቸው እስራትና እንግልት ሊሆን አይገባም ሊቁ አባታችን ሊሸለሙ እንጂ ሊታሰሩ መስማት ትልቅ እዳ ነው ለእኛ የኔታ ያለ ውግና የሁሉም መምሩ የሁሉም አባት የሁሉም ዘር ቀለም ሳይለዩ አስተማሪ የሁሉም ፊት ደረት ሳይለዩ ገሳጽ መካሪ ነበሩ ሁላችሁም ኮሜንት ላይ እኔም የእኔታ ይባቤ በላይ ልጅ ነኝ እያላችሁ ጻፉ የእንታ ይባቤ የዚህ ዘመን ሰው አይደሉም ቁጥራቸው ከተረፋበው ነው። ከብፁዓን አባቶች ነው አስመስሎ መኖር አስመስሎ ማደር አያውቁ። በውስጥ ያለውን ክፋት እንቅጩን ይነግሩሃል እንጂ አደባብሶ ማለፍ አያውቁ። ምናልባትም ናዳ ገዳም የሄደ ወይም ደግሞ በየጉባኤው ሲያስተምሩ ያየ ሊረዳቸው ይችላል። በዚህ አጋጣሚ ለነግራቸው የምፈልገው ነገር የየነታ ይባቤን ሳትጠቀሙባቸው እንዳያልፉ። ሳናቅ ብዙ አባቶቻችን ሳንጠቀምባቸው አልፈዋል። እሳቸው እንደ ዘመኑ ሰው አስመሳይ አይደሉ በውስጥ ያለውን ነገር የሚናገሩ፣ ሌባ መሆንን፣ አስመሳይ መሆንን፣ ውሸታ መሆንን፣ ሴሰኛ አመንዝራ፣ ሌባ መሆንን እንቅጩን ነው የሚነግሩ። ባለስልጣን ምናምን ብለው አያንቆልጳጵሱ ምናልባትም እንደ ጥፋት የተቆጠረባቸው ሊሆን ይችላል። የሚሰብኩት ወንጌል ነው። የሚያስተምሩት የመጻሕፍት ተማሪዎችን የቅኔ ተማሪዎችን ነው። የሚያስተዳድሩት ገዳም ነው። የሚመሩት መነኮሳትን ነው። የሚያጸኑት ምዕመናንን ነው ክላሽ አንስተው ሰራዊት አዝምተው አልተዋጉ። ታዲያ እንደ ሌባና እንደ ወንበዴ እነዚህን ደግ አባት በሰርጅና አስሮ ማሰቃየት ምን የሚሉት ቁማር ነው? በጣም የሚገርመው ነገር ደግሞ ምንድን ነው? ከአማራ ክልል ባለስልጣናት ባህር ዳር ላይ ተቀምጦ ከየነታ ይባቤ በረከት አገኛለሁ ብሎ እግራቸው ስር ያልተርመሰመሰ ካድሬ እኮ ደግሞ የለም። እንደ ውሃ ቀጅ ሲመላለሱ እኮ ነው የኖሩት። ፌንጤ በሉት እስላም በሉት ኦርቶዶክስ ሁሉም ካድሬዎች ታዲያ፣ ዛሬ ምን አግኝተው ነው አረጋዊውን ሊቅ የነታ ይባቤን አስረው ማሰቃየት የፈለጉት ነው? ወይስ ዲያቆን ዳንኤል ክብረትና አንዳንድ መናፍቅ ካድሬዎች ስለከሰሷቸውና ስማቸውን ስላጠፉት? በነገራችን ላይ ከጥቂት ምስኪኖች በስተቀር ማለት ነው፣ አብዛኛው ያፈረሰ ቄስና ዲያቆን ወይ መናፍቅ ነው የሚሆነው፣ ወይ ጠንቋይ ነው የሚሆነው፣ ወይ ሴሰኛና መንዘራ ነው የሚሆነው፣ ወይም ደግሞ እንደ ዳንኤል ክብረት ጭፍን ሐሳብ ካድሬ ነው የሚሆነው። ዳንኤል ክብረት እኮ አንድ ወቅት ባህር ዳር እያለ ከየነታ ይባቤ በረከት አገኛለሁ ብሎ ከእግራቸው ስር ሲርመጠመጥ የነበረ አስመሳይ ዲያቆን እኮ ነው። ዛሬ ግን እሳቸውን ማሳደድ ጀመረ። እኔ ከሞትኩ ሰርዶ አይብቀል አይነት ነገር ማለት ነው። ቆይ እሳቸው ምን ያደርጉ? የዚህ ዘመን ሰው አለመሆናቸው አቸው ነው ጥፋታቸው። በውስጥ ያለውን ክፋት በዓይኔ ያለውን ጉድፍ እንድታስወግድ ስለነገሩ ነው ጥፋታቸው። እንደሌሎች አስመስለው ስለማይኖሩ ነው ጥፋታቸው። በጣም የሚያሳዝነው ነገር ደግሞ የሚከሳቸው ሰው እንደ ይሁዳ እጁን ወደ ወጭታቸው የሰደደ ነው። እንግዲህ እኝን የመሰልቅ አባት ማሰራቸው እና እኛ ስለኛ የአባት አለማወቃችን በጣም ውርደት ነው ብዬ ነው ማሰብ። በጣም መቅለል ነው። እና እኛ ስላቸው ራሴን ነው እንግዲህ ስለኛ አባት ሰሜ ይቻላቅም የትነ መጽሐፍ ሰዎች ላይም እንዳሉ እንግዲህ መጎ የሚሉ መጽሐፍ ያነበባት ሰውም ያውቃቸዋል ማለት ነው የእኛ አባት እና በነገራችን ላይ እኛ አባት በሚያውቋቸው ሰዎች ዘንድ ወይም በሰሜኑ በኩል ልክ እንደ ጳጳሳት ነው የሚከበሩት፣ እንደ ሊቃነ ጳጳሳት ነው የሚከበሩት። ወንድማችን ከሰማችሁ ከብፁሐን አባቶች ማል አንዱ ናቸው አሉ ከሚባሉ ብሎ የጠቀሰው እና ምክንያቱም እኛ አባት ጵጵስና ተቀበል ብለው አልቀበልም በጵጵስና አልኖርም ብሎ ሽሻ አባት ናቸው እንጂ ጵጵስና ለመቀበል አቅሙ የሌላቸው ወይም ደግሞ ለሱ የሚቀማ ማዕረግ የላቸው አባት አይደሉም። እና ግን አልቀበልም በሚል ተቀምጠው ወንበር ዘርግተው ምዕመናን የሚያስተምሩ ወጣቶችን የሚያስተምሩ ለቤተክርስቲያን እና ለሀገር የሚተርፉ ነገሮችን የሚያደርጉ ናቸው። ነገር ግን ዛሬ እሳቸውን ማሰር በጣም የሚከብድ በጣም የሚያሳፍር ነገር ነውና፣ እውነት ይሄ መንግስት ምን እየሆነ ያለ ወዴት ነው እየሄደ ያለው? መጨረሻው መጽፊያው ምን እየሆነ ነው ያለው? የሚለው ነገር የሚያሳይ ነገር ስለሆነ ሁላችሁም እንግዲህ ኮመንት ላይ ገባችሁ ፍትህ ለየነታ ይባቤ ያላችሁ መጻፋችሁ እንዳትረሱ። አዲስ ነገር ካለ የሚቀርብ የሚሆነው። እስቲ ለምን ጵጵስ ነው ያልተቀበለው የሚለው ነገር የተናገሩት ቪዲዮ አለና አይተን እንመለስ። ለባ ለብጥስ ነው ደሞሰው ለባ ፓስማል ሆነማ ምን አይተፈለጉት ይልኝ ማስተማር ነው ፍላጎት እንጂ ጵጵስና፣ አን ያልፈልግ ጵጵስና እና የሚፈል ለሚፈልግ ሰው ሊሆን ይችላል። እኔ ፍላጎቴ የለኝ ተምሮ ማስተማር ነው። ከልጅነቴ አይቼው ማየው ተማሪ ከቦኝ ተማሪ ሳስተምር አንድ ቀን ትምህርት ቤት ተለጂ ካደር አትክልቱ ደርቁ ይታየኛል። በልጅነት ማስተዛ መምራን ይፋ ሲቀመጥ ይቻላል ወቅም ማስተማር ነው ስራ ከሆነ እስከ ዘጠኝ ሰዓት ምሽት አስቀጽል ነበር፣ እና ይሄንን አይተው ትጋቴን አይተው እንተዋቢ የተወለድ ከሰው ነው ወይስ ከምን ይሉኝ ነበር። እና ስሜ ስሚ እንተዋቢ ይሉኝ ነበር። ፍጥረትህ ከመላእክት ይላል ወደ ከዚያ ሲያስቸግሩኝ ተነስቼ ተማሪዎቹን እሑድ አስወጣኋቸው። ሰኞ ልብስ የነ አኖሬ ኩታዬን እስከ ደብረ ወርቅ በወዘን በወዘን ተጓዙ። ለምን የቢቸና አውራጃ የቢቸና ወረዳ መጠው ሊቀመኖሩን መታወቂያ ሰጠህ ብትሰደው አንተን እናስርሃለን አሉት። መታወቂያ አጣሁና ከእለታት አንድ ቀን አንድ ካህን ነበረ። ሊቀመንበር ጸሐፊ ግስ መጦ ባይማ ተነስቶ ይሰማልና ቃሉን ጻፉና እንካማ ሀብቴ የፈረመበት ነው የዚህ ነው አለኝ። መቼም አረቄ አንዳንድ ጊዜ ጥሩ ነው። ስካር ስርቆት፣ አንዳንድ ጊዜ እንዲያው ለሚጠቀምበት ይጠቀማል። ስከሩ ማለት አይደለም ሰክሯል። እና ማየተማረገልኝ ደስ አለ። በመስከረም በጥቅምት ለወጣ

ማንበብ የግድ ነው። ሳይንበም አይተማድም። ሁለት መታወቂያ ያስ ከዛ ወዲያ መጻፊያ እቃ ቤት አገባሁና ሰኞ ከዚያ ወጥቼ ሞጣ አደር መንገድ አልነበረም። ከሞጣ ተነስተን ባህር ዳር ገባነ። ረቡዕ ባህር ዳር ገባነ። ጥቅምት 19 እንታን የነበረ ሐሙስ ነበረ አያ ከዚያ ከገባነ በኋላ እኔ የመጣው መጽሐፉን ለሀገሬ አሁን ላለሁባት ላደጉባት ቤተክርስቲያን ለናዳ ማርያም አስረክቤ ወደ ጎንደር ወይም ደግሞ ጫካ ዋልድባ ላይ ነው የነበረ እቅዴ። ነገር ግን በሱባኤም የሚነገረ ትምህርት እንደማስተምር ሀገሩ ላይ ቤተክርስቲያን እንደምሰራ ገዳም እንደምናቆቁም በልጅነት የማሶ ይነገረኛል። የታወቀ ነው። እኔ ማውጭ ግን እኔ በግድ ጫካ ልገባ ነበር የመጣው። ጎንደርም ደግሞ ትምህርት እንደገና ልከልስ ብዬ ነበረ። ኤልያስ ምጄ ነበር፣ ብዙ ቦታ መጀነበረ ነበረ። ግን እንደ ታማርቆስ ያለ አስተማሪ የለም። አባ ማየቶትም ነግረውኛል። የትም ቦታ ብታድ እንደሳቻ ያለ መጽሐፍ መስተምር አታገኝ ብለውኛል። ማናቸው? አባ ማህቶት። አባ ማህቶት እዚህ ዘከራቦ ነው የነበሩ እና አባ ማህቶት በእኛ በሀገራችን አባበራ ነው የምንላቸው፣ በጣም የተማሩ ናቸው። በጣም የተማሩ ከነ መምህር ፍሳ ደብረ ሊባኖስ ነው የተማሩ። የነንታ የና ወፍሎስ ጓደኛ ናቸው። አሁን በቅርብ ጊዜ ባህር ዳር አርፈው ጊዮርጊስ ተቀብረዋል። እና ያለሳቸው ምንም አታገኝም ብለው ነግሮኛል። እኔም ዞር ዞር፣ ጎንደርም ልሄድ ነበር ያው? ከዚያ በኋላ ሀገር የገባው ሐሙስ ገባው። ሐሙስ ገብቼ አንዲት ባይታዊት ነበረች እና ቤተ ክርስቲያን አገኘዋትና ሰላምታ ሰጠኋት። ያው እንደ እናቴ እኔ እናት አላውቅም እንጂ ያሳደገች እናት ቤተ ክርስቲያን ሳድር። ከዚያ እሷን ስላት አይኗን ታውራ አገኘኋት። ምን ነሽ ታውረሻል? ያለ ስላት አንድ ልጅ ነበር አብሮኝ አርብ ዕለት ሄደ በቤቴ ሰው አምጪ ብላት እምቢ አለች። ሰኞ ወጥቼ ልሄድ ጧት አወራችኝ። እኔ ስነሳ እሷን ስታወራት አንድ ሰዓት ኋላ እንዲህ አለች ኋላ እናም አለች። ስለዚህ ሁኔታ ወደ ወደ ናዳ ማርያም የደረሱት ወይ የገቡት መቻ መተምረት ነው ማለት ነው። ሐሙስ ቀን የገባው ከዛ በኋላ እና እንዲ አብዬ የገባው አረብ 21 ነው። ቅዳሜ 22 ከኛ ከገዳሙ በሰምስራቅ ኡራየስ በለ ወደ ወንስ ገዳም አለ። ከዚያ ተሳልሜ እሁድ ዕለት መጽሐፉን አስረክቤ ሰኞ ጎዳና ልቀጥል ነበር እና ብዙ ሰዎች አብረውኝ ነበሩ። ከሸዋም፣ ከጎጃም፣ ከጎንደርም ያሉ ብዙ ተማሪዎች ነበሩ። ከዚያ እሷ ምን አለች? ናም አለች። አንተ የሴት የወንድ ገዳም ይቋቋማል እኔ አላየውም አለች። አንቺስ በስላት ሙት ሙት አለች። የሴት የወንድ ገዳም ይቋቋማል እኔ ግን አላየውም አለች። ተይ ብላት ምን ማለች? እዛ ቆየና ዛሬ ትምህርት ቤት የተተከለበት ዘንድ ሜዳናት የአባት የመሬት ነው። ከዚያ ላይ ጀቁሜ ወደ ውራጌሱስ የሚሄደው ሰው አንተ ይባባላሉ። የኔታ፣ ይመጣሉ ትምህርት ቤት ይተከላል፣ ገዳም ይተከላል ይባላል ይለን። በጫካው ሲሄዱ እኛን አላዩን እና አባቴን፣ ጠየቁት እች መሬት ምንድነው፣ ወዘን ያረጋስለው ስለው የበሬ ሳል አረጋታ ነው። አይ በልተው አንተ ደግሞ አንተ ባላወቀው እግዚአብሔር ባወቀው እች መሬት ነጻ ያደረጋት ለትምህርት ቤት ነው። የኔም ዝማ እሷ ጋር አደርና አይ አንድ ቅዳሴ ያውስ ቀድሰን እዚያ ገዳሙ ደርሰን ሁለት ቤተ ክርስቲያን ቆይቼ ሰኞ ለት ከዚህ በጣም የማይባል ተማሪ መጣ እና ድብቃለ በመኮንን የሚባሉ እና በገብረ ስላሴ የነበረው ለአንድ ዓመት ብለው ማለዱ ለአንድ ዓመቱ አካሉኝ ከዛ በኋላ ማስገኙ ትምህርት ጀመር ነው። እንግዲህ አባታችን ኤርሚያ ያስጥልን ካለሁበትም ችግር ጊዜ ያለ አምላክ ለማለት ፈልጋለሁ። ያው እርሱ መመረቅ በጣም አይደለም እርሶን ሌሎች አባቶችን መመረቅ ያው ልጅ አባቱን የመረቅ ነው ስለሚባል ይቅርታ አልፈልጋለሁ። በዚህ አጋጣሚ ግን እኝን አባት ማሳሰር እኝን ልቅ አባት ንግግራቸው የሚጣፍጥ አባት ሲናገሩ ራሱ ለሀገሬና ለቤተክርስቲያኔ ለኦርቶዶክስ ቤተክርስቲያን እያለ የሚናገሩ አባትን ለሀገር መጽሐፍ ጽፎ የሚሰጡ አባትን እንደ አቡሻል ያሉ መጽሐፎችን ጽፎ ቀየቀ መጽሐፍ ጽፎ የሚሰጡ አባቶችን አስሮ ማንገላታት በጣም የሚያሳፍን ነገር ነው። እን አይደለም ወንጀል ሳይስሩ ወንጀል ቢሰሩ እንኳን ዚ ነገር በጣም እንትን ነው። እኔ እንጃ እንደምላቸው ብቻ የናንተን ሐሳብ አስቀምጡበት ፍትሕ ያላችሁ በየቪዲዮ ኮመንት ላይ የገባችሁ በዚህ ብቻ ላይ ሳይሆን በሌላም ቪዲዮ ኮሜንት ላይ የገባችሁ መጻፋችሁ እንዳትረሱ። አሁንም ቢሆን እኛ አባት እንዲፈቱልን በእግዚአብሔር ስምና እንዲሁ በምታምኑት አምላክ ስም እንጠይቃቸዋለን። በእግዚአብሔር ባታምኑ እንኳን ብቻ እናንተ ሉሲየርን ምዕመኑ ማን እንደመፈሩ እንጠይቃቸዋለን። እኛን አባት እንድትለቁልን ስለ እንጠይቃችኋለን። እስቲ ተግዛታሪ ትምህርታቸውን እና ሁለገብ ትምህርት የሚባላላቸው አንድ ጊዜ ያስተማሩት ላሰማችሁ ሴት እሺ ታሪያይስ የትምክራነው ወንዱ ያዝብናል ታዛጅነን ተገጅነን

መርዳት ነው። ያለ ስራ አትኑር። አንዳንድ አለ ጡረታ ነኝ የአገር ገመል እንዲ መንግስት እኳ ጥፍቷል። ጡረታ ሲወጣ እስር ቤት ነበር ማግበል ማሰራ ምንድን ነው? እንዴት ነው? ጡረታ ነኝ እየዋጥ እየሰቀለት ነው ጡረታ ነኝ ያገራን በዛ፣ አገሩን የምታፈር ሰው አንተ አይደለ? ጡረታ አይደለም መሸታ ቤት ትበላለ እንደዚህ ነበረ፣ እንደዚህ ነበረ፣ አትደል አይለ። ስለዚህ እንተባለ ደርግ እንተባለ አንተ እንተባለ በቃ ህዝብ እንዳይረጋጋ አደረገ። ጡረታ ነው። እኔ መንግስት አንድ ቀን መረፍ ይሰጠኝ ጡረታ ሲሆን አውጥቶ እንደዚህ ማለት ነው። ጉድጓድ ካለ እዚያ ሻይ ቤት ወሬ ነው። መኪና ስንሰፈር ወሬ ነው። ስለ አገር ስለሚወራ እኮ የለም፣ ስለ ቤተ ክርስቲያን ድህነት የሚወራ እኮ የለም። አዚያ ቤተ ክርስቲያን ትሄዳለህ ላትሳለም እዚያ ተቀመጥና እና ወሬ ዝምብና ወሬ ነው ወርሶ የሚውል አሰራም ስራ እኔ አዲስ አበባ ስሄድ፣ ወሬ ስፈልግ ማለት ነው አራዳ ጊዮርጊስ እሄዳለሁ። አቤት ያለ ወሬ፣ አቤት ያለ ወሬ፣ እንዲ ወሬ የፈለገ ከዚያ ነው። መዝናናት የፈለገ ደግሞ እዚያ መገናኛ ነው፣ መጋኛ ነው የምትሉት ያ መገናኛ ነው፣ ውር ውር የሚልበት አረጃችሁ። ወዲያ ወሬ ምንድነው ደግሞ የዛሬ ወጣት ወጣቱ ሆኖ ነው ይላል። እኛማ እንዲህ እናደረግ ነበር፣ ሴቶችን እንሰርቅ ነበር። በቃ ሌላ እኮ የለም ስለ ሀገር በጉነት ቢያወራ እኮ የለም። እና ጦረታ ሲሆን እኔም አንድ ሁለቱን ቀበለው ነበር። እዚህ ገዳም አስሮ እዚህ ሲሞት በቃ ለሀገር ሸህ ምን ያረ ሰው። ሰላም ካልሆነ እንዲያው እችን ሰዓት እናገኘታለን። ፍታት ተፈጦስ መቀበር ይገኛል። እለት ሰርበ መቆረበስ ይገኛል። አጽበሰብ ቤተ ክርስቲያን ላይ መገኘት ይገኛል። ነገ ሰላም ከሌለ እኮ የተቀበሩት ሰዎች ሄደው ይቃጠላሉ። እርሻ ይሆናል። አንተ ሰው ከቤት ስትወጣ ከበጎ ምእመናን ጋር አብረሁናለሁ። ተነጋገርነ ሃይማኖታችን ነው መሄድ ያለብህ ስትል ከበጎ ምእመናን ጋር ሁኛለሁ። ሰው ከሚያሙ ከሚበጥሱ አይደለም እ በመካከላችሁ ላይ ንዝን ንዝን ክፋትን ልታው ይገባችኋል። አቤት እዚህ ላይ ያለሁን ስንጨቃጨቅ ያደረ ሰዎች ስንቶች ናቸው ባለ አትለቅኝ አትለቀኝ ወጣ ብለሽ ማለት እንዲሁኝ እኮ ስትጋቡ ወይም ደግሞ አስፈቅዱ ቄሶች ለአንድ ወር ብላችሁ ተጋብታችሁ ካልጣፈጣችሁ። እየቀልበለ ነገሩ ቀን ነው የማይጣፍጣችሁ ማታ እንኳን ትንፋፈቃላችሁ ይመስለኛል። ሲኖሩ ሰላሙ ነው ብንኖር ምን ለስንት አመት የምንኖርበት ነጋ ፈርትቢያ ምንሆናለን? ዘላለም የምንኖርባት መንግስተ ሰማያት ናት። ይሄ እኮ የተወሰነ ጊዜ የምንኖርበት ምንድነው ጭቅጭቁ ማን አርፍ ምንድን ምንድነው ምንድነው ጭቅጭቁ ምንድነው ንትረኩ መቼ ነው የምናርፍ አርፍ መቼ ነው አእምሯችን ሰላም ይሆን እስተሚነጋ የሚቸኩል አለ ሲመሽ የሚጨንቀው ሰው አለ እንደዚህ ነው እንኳን አለ የሚኖር ይህን ያለው ስለ ዳኞች ብቻ አይደለም ማለት ዳኞች የታያቸውን መፍረድ ይችላል በሁልጊዜ ሁሉ በጎ ነገር ልታደርጉ እንመክራቸዋለን። ዘይቱ የለውም የማይቆጠረውን ክብር ታገኙ ዘንድ እነግራቸዋለን አለ። አሁን እንደነ አቡነ ዘራ አብሮኩ አቡነ ዘራ አብሮኩ ምንድነው አምስት መቶ ገመል የተጫነው የጤፍ ፍሬ ያህል ያን ያህል ታማል እንዳለው ነው። ሰጣቸው የኔታ እንዴት ነው ስላቸው፣ አይ እንዲያው በመጨረሻ አግኝቶት ነው አሉ ይሄን አለ የሰጠው ብሎ አድነቁ። እንግዲህ ሌላ 12 ትውልድ 15 ትውልድ እንደዚህ እንደዚህ ነው የእሳቸው ግን አስራ ሁለት አምስት መቶ ገመድ የተጫነው የጤፍ ፍሬ ያህል ታምባልዳለ እንደዚህ ነው ለቅዱሳን የሚሰጣቸው። አብርሃምን ምን እነግሮታል? ነሐሴ 28 ቀን የዘከረ እስከ መቶ ትውልድ ብሎታል። በአሁኑ እንኳን ቢዘከር መቶ ትውልድ ቢዘግር መቶ ትውልድ ያስመራሉ። አሁን እንኳን የራሳችንም ማዳን አቃተን። ሁልጊዜ የምንሰራው በጥርጥር ሁል ጊዜ የምንጠራው ልቦናችን አይጠራ። ሁል ጊዜ የምንሰራው ሌላ ጸሎት ግትር ይባላል። አቋርጦ አሎ ነው። ይሄ ሞባይል የሚባል ሰይጣን ይመጣል። እንዲ ሞባይሉ ጥለ ነው ምን አቋርጦ አሎ ነው። ቀድሞ ሰዓት ነበር። ሰዓቱ እንደዚህ ያህል ሰዓት አለፈብኝ። ቅዳሴ አቋርጦ መውጣት፣ ኪዳኑን አቋርጦ መውጣት። የምናስጨርሰው ከሆነ ሆነ ገብተን ማስጨርስ ማስጨርሰው ሆነ ምን አስቸገረን? አቋርጠን ለምን የሚቋረጥበት የሆነ ምክንያት አለ እና ዝም ብለህ ጸሎቱም ጸሎት አይደለም እኮ ዝም ብሎ መባከን። ሰዓት የለው ጊዜ የለው ጊዜ የለው እኮ አንድ ቀን ጠዋት፣ አንድ ቀን ስድስት ሰዓት፣ አንድ ቀን አስራ አንድ ሰዓት፣ አንድ ቀን ደግሞ አረ ምንም አለው፣ ቀጥም የለው እኮ አስራ ሁለቱ ሐዋርያት በተራ የተናገረውን ነገር አለ እና ርዕሰ ሐዋርያት ቅዱስ ጴጥሮስ ምን አለ? አንተ ልጅ አለ፣ ከትዛዝ ከሲኖዶስ ያመጣው ነው። ክፉ ነገር ተናጋሪ ናት ትሆናል። በማንም ላይ ክፉ ልትሰራ አታስብ። እንዴው ክፉ ነገር መስራት እስቲ እንተው። በቢሮም ተስማምታችሁ ኑሩ። አገራችሁ ኢትዮጵያ፣ እናታችሁ፣ አባታችሁ መንግስት ነው። ህዝቡንም ያስተዳድር። ተስማምታችሁ ኑሩ። እርስ በርሳችሁ መባጨቅ መባጨቅ መባጨቅ ይህ ወገን የምትሉት አለ ወገን ሳይሆን ወገን እኮ የመጣችበት ሀገር አታውቁትም። ድሮ ቅኔ ቤት ሳለን ምን ይመጣል የአጨፈረው ልጅና የማርቆሱ ልጅ አንድ ላይ ሆኖና ጎጃሞች ነን ይላል የደንቢያውና የጋይንቷ አንድ ላይ ሆኖ ይጎንደር ይ ይሉ ጋይንትና አሁን ደንቢያ ምን አገናኘ? አጨፈርና አሁን ደብረ ማርቆስ ምን ያገናኘ? ይሄዳችሁ የሄደበትን ትምህርት ተምር ሄደ እናንተም አሁን የመጣችሁበት በየከተማ ነ በየነግሩት ትነግራላችሁ ስለ ንግዳችሁ የመንግስት ሰራተኛ ስለሆነ ለመንግስት ስራ ምን አገባቸው? ይባቤ የተወለደውን ከማርቆስ መቶ ውጣልኝ። ለምን ውጣልኝ? ለምን እወጣለሁ? ሀገሬ ነው ብሎ እንደው አይመታም እንጂ ሰው ድርግም ቢያደርግህስ ምን ደምት? ተስማምተህ ተመረው ይስብነት ይባቤ የመጣውን ዘጄ የመጣውን ማርቆስ ተነስቶ ገ- ተነስቶ ውጣልኝ እንደኔ ያለ ደግሞ አንድ ነፈለል ያለ ደግሞ በሁለት ብር ተገዝቶ ይመጣል። እኔ ነች ቤተክርስቲያን ማዝዝበት እንዴት ነው ያዝዝበት ህዝብ አይደል የሰራው ህዝብ ያዝዝበት እንጀ የሚያገባኝ ነገር አለ። ነገር ስትፈልጉ ቤተክርስቲያን ሄዱ፣ ውሸት ስትፈልጉ እንትን፣ ስርቆት ስትፈልጉ ቤተክርስቲያን ሲሰራ እዚያ አባል ሆኖ እዚያ ሙጥጥ አድርጋችሁ ብሏት መቼ አትጸርቁም። ማን ይሞት አንድ ቤተክርስቲያን አስር አመት መያልቅ ያያችሁት? ትላል ይበላ እንኳ በአራት አመት ነው ያለቅ እቺም ጋር እቺም ጋር ደውል ትንሽ ናት ቤተ ክርስቲያኑ እታች 12 ዋሻ አለው። ወደ አገር አስራ ሁለት ዋሻ አለው። ይሄን ያህል ተቆፍሮ ይሄን ያህል ብረት ተነጥፎ አራት ዓመት አንድ ቀን ሳይልም ወረወሩ። አሁን አራን ደግሞ ነው የከተማው ቤተክርስቲያን ወደ ታሸው ብሩ የሚሰጥ ነው ወይስ ወደ ላይ ነው? እናስጥም

እና ቅዱስ ጴጥሮስ እንደዚህ አለ። መስመር እየሰጠ ሄደ። ሁለት ልብ አትሆነም ማለት። የቅዱስ ያዕቆብም ሐዋርያው ምንድነው ያለ? ሁለት ልሳን አትሆናል፣ ለአንዱ እውነት ለአንዱ ውሸት አትናገራል። ይህም ደግሞ ቅዱስ ጴጥሮስ ሁለት ልብ አትሆነም። ከቤተ ክርስቲያን ሄደ ምለት ታማልደናለች ብለን ጸሎት አድርገን እንሄድ። አሁን የመጣ ምንድን ነው? ዝም ብሎ መዛበር ራንዳን ዜማ እንዲጉዞም እኮ ወደ እንተስተሮ አይቻቸዋል ባሏት እዚህ የደብረ ወርቅ ወደ ላይ ያለው ገብርኤል የቅባቱ የተገረ ነው። ቅባት ትኖራላችሁ እናንተ ጎጃሞች ስለሆናችሁ። እንደ ምን ጎጃም ቤተክርስቲያን አለ ቅባት፣ የቅባት ቤተክርስቲያን የቅባት ቤተክርስቲያን እና ምንድን ነው ያለ ሁለት ልባትሁን አንድ እግዚአብሔር ካመን ሌላ ምን ድር ሌላ ምን የምናመጣን ነው። የዚያን የዲማ አካባቢ ያለ የዝና ጊዮርጊስ የሚባል ለአንድ ሰውዬ ምን ይለ እንዲያው የዝናው ጊዮርጊስ ልጄን ብትገልልኝ አምስት ብር እሰጥሃለሁ ይለዋል። አፋፉ ላይ ሆኖ ኋላ ዞር ና ዲማን በላ አንተስ አይሆንልህም። የዲማ ጊዮርጊስ ደግሞ እርዳው እባክህ ብሏል። እንደዚህ ነው እኮ ሰው አሁን ባህር ዳር ጊዮርጊስ አንድ ጊዮርጊስ ሲኖር አላዚያ ይሳልና በልስቲ አንተ የባህር ዳሩ አንተ ትቻላለህ። የቀድሞ ነው እኮ ምን ያንን እኮ ዝም አዲስ ቤተ ክርስቲያን ከሆነ ስለት ሚሰማ ሚያድ ሚያማልድ እኮ ይምስሉ ና የዝናው ጊዮርጊስ ይሰን ለጀን የአምስት ብር ግን የዲማ ወርዳው ገንዘቡ ግን አንተ ነው መሰጥ ብሎታል ለይዝና። እንደዚህ ነው እኮ ሰው ሚካኤል ይልታል፣ ገብሪኤል ይልታል የገሌው ገዳም ነው የሚያመልጥ የገሌው ገዳም ነው ቅዳሜና እሑድ ቅዳሜ ቃል ኪዳን ሲከበራት አንቺ ያከበረው ነው ተሰጣታ በወሪቱ አንድ ሺህ ትውልድ እንዲህ አባታችን በረከቶች ሄደበለ ማለት ፈልጋለሁ። በድጋሚ እንደ ሰማችሁት ነው እንግዲህ ሲናገሩ እንደነ ያሉት ሀገራችን ኢትዮጵያ አባታችሁ ወይ መንግስት ነው የሚል ነገር ያሳያፊ ይገቱና መንግስትን የሚቃወም ነገር ሲያደርጉ አላየ ናቸው። ግን አቶ ዳንኤል ክብረት ቅም ይዞባችሁ ነበር አይተናል። ያው በጻፈው ጽሁፍ ምክራት እንደምንችል ማለት ነው እና እኚህን አባት እባካችሁ እንደው እኔ ምን እንደምላችሁ ባላቅም ብትፈቷቸው መልካውን አልፈልጋለሁ። ለእናንተም መቅሰፍት ነው፣ ቤተ ክርስቲያኖታም እንግዲህ ቅም እንዳትይዝባችሁ እንዳትረገሙና መጨረሻችሁ መጥፊያችሁ ከባድ እንዳይሆን ምንፈራ። አሁን ያላችሁ ይሄ ነገር የሚመለከታችሁ የመንግስት አካላትና በሻሽ ተቀመ እንግዲህ ይሄን ነገር ትሮ ባይሶል በታሩ በፈቶት መልካውን አልፈልጋለሁ። እናንተ ፈተ ማልታችሁን እንዳትረሱ። ጉዳችን የሚሰነበር አዲስ መልካ ለጀራችሁ ምቀርብ የሚሆነው በዚህ አጋጣሚ እኚህን አባት አስመልክተን እንግዲህ በሰሜን በኩል ሰላማዊ ሰልፍ እንኳን ተካሂዷል። ወይም እኛ አባት ይፈቱ የሚል የፍትህ ሰልፍ ተካሂዷል። በእኛ በኩል ደግሞ አንድም ሰው ሲያሰማ አላየንም። እና ለምንዝም የተባለው እሱን የሚያውቅ እግዚአብሔር ነው። እኛ እናቅፍ ባለቤቱን እግዚአብሔር ነው የሚያውቅ። ስለዚህ በቻልን አቅም ብዛችን እናሰማ። በዛ ወቅት የተደረገው ሰልፍ ደግሞ በቀጣዩ ሎሽላችን የሚቀርብ ነው የሚሆነው። ይሄ ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጣዩ እስከምንገባ ድረስ ጨርቀዩልኝ።